እንግዲህ መድኃኒቱን ለማድረግ ኤፍራታ ተስማማች። ምክንያቱም አሁን ያለንን ግንኙነት ጠበቅ ለማድረግ እንዲሁም የበለጠ ለማበልጸግ እንግዲህ አሁን ይህንን የምነግርሽ ነገር መተግበር አለብሽ በማለት ለኤፍራታ ይነግራታል። መድብል እሷም እንግዲህ ትንሽ አንገራግራ ነበር፣ ግን እሺ በማለት ተስማምታለች። በጣም ነው የሚገርመው ፋሚሊዎች ምክንያቱም ገንዘብ የማያደርገው ነገር የለም። በጣም ነው የሚያሳዝነው። እናም አሁን እንግዲህ ማህሌትን ይዘዋታል። ማህሌት ቤት ውስጥ እንግዲህ ያለ ፕላስተር ትገኛለች። ምክንያቱም የሆነ ሰው ከመጣ ከጮኸች፣ እሷን እንደታገተች ወይንም ደግሞ አሁን እሷን እንዳለች ያስታውቃል ማለት ማህሌት እንግዲህ እንደታጋች እንደታጋች ያው እንግዲህ ከንፈሯን በፕላስተር መታሸግ ነበረበት ምክንያቱም ምክንያቱም አንድ ሰው እሷን ፈል ያው ቤቱ ጥየቃ ከመጣ ድምጿን ስለሚሰማ። ባለፈውም እንግዲህ ምሳሌ ልታገኛት የቻለችው በእሷ በድምጿ ነበረ። ድምጿን ሰምታ ነበረ ወደ ማሌት ክላት የገባችው። እግሯና እጇ ከማሰርም ባሻገር ከንፈሯን ሊዘጋጅ ይገባ ነበር። እናም እንግዲህ አሁንም ኤፍራታ ወደነ ብሩክ ቤት ስትመጣ ነው መድብል ያገኛት ማለት ነው። እናም እንግዲህ መድብል አግኝቷት በዚህ ሁኔታ ተስማምተው እሺ ብላ እሷም ወደ ዝና ትቅልቀጥረው ትመለሳለች። እንግዲህ ከዝናም ጋር ከተገናኙ በኋላ በየአይነት ስፔሻል እስቲ የቤቱን ስፔሻል አምጡልኝ ብላ ታዛለች። እናም እኔ ያለውን አጋሳስ ገሰሱን መበላ መሰለሽ እንዴ? ኤፍራታ፣ እንዴት ነው ግን እናንተን የሆነ ሰው እናንተን የሚችል ሰው በጣም ጎበዝ ነው፣ እናንተን የሚያገባችው ሰው ጽናቱን ይስጠው እያለ ከፍ ዝቅ አረጋት ጨመር። እናም እንግዲህ እሷ በመቀጠል እኔ ኮሽሮ መብላት ይችላለሁ ለአንተ ብዬነው ነው ማለትም ኤፍራታ መልስ ትሰጠዋለች። እናም እንግዲህ መለም ከመስማማት ውጭ ምንም አማራጭ የሌላትን ኤፍራታ አንዴ ገብቼበታለሁ ወደኋላ ማፈግፈግ የለም፣ ወደፊት በማለት ትቀጥላለች። እናም እንግዲህ ምግቡ ይመጣና እየበሉ ሳለ መድኃኒቱን መድብል የሰጣትን መድኃኒት ታደረግበታለች። እናም እንግዲህ ሞገስና መድብል አካባቢው ላይ ስለነበሩ ተሸክመው ይወስዱታል። ለዝና እሷንም ጨምሮ ይወስዷታል። ምክንያቱም እሷ የወሰዱበት ምክንያት እሷ እሱ እሷንም ጥፋተኛ ላለማድረግ ዝና እንዳይጠረጥር በሚል ምክንያቱም የታገተሰውና የተገበራ ድምፅ ተመልካቶቼ እንዴት ናችሁ? ደህና ናችሁ? ላይ በያላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ ሸር በማድረግ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች ስለ ስለ ማየት ይችላላችሁ። ሀሳብ አስተያየት ኮሜንት ላይ አስፍሩልኝ ማለት ነው። ውድ የተከበራችሁ እየተከበራችሁ ተመልካዩት ቪዲዮ እስከ ፍፃሜው ድረስ አብራችሁን ቆዩ እና እንግዲህ ዛሬ ቀጣይ ክፍል ይዤላችሁ የመጣሁት ምሳሌ ድራማ ነው ማለት ነው። እና በጣም በሚያሳዝን ሁኔታ ቅድስት እንግዲህ ማህሌት ክላስ ትገባና ወይኔ ትየ ስታሳዝኝ እያለች ታላግጥባታለች። ምንም ቢሆን እኮ በእጅ ይበልተሻል ምንም ቢሆን እኮ አሰሪሽ ነበርኩኝ በማለትም ልታስተዛዝነ ትሞክራለች። ግን ደግሞ ምነው ምነው እትዬ እኔ ጅል አረግሽኝ እንዴ ምነው በማለትም ቅድስት የዋዛ ያልሆነችውን ቅድስት ለመሀሌት ትመልስላት ጀመር። መሀሌትም ምን አለበት እንደው ብፈችኝ በማለትም ትጠይቃታለች። ጅል ነው እንዴ የሚመስልሽ አንቺ ሴትዮ በማለትም ትመልስላታለች። ግን ደግሞ ለክብርሽ እና ለዝናሽ ስል ከዚህ በፊት ላሳለፍ ነው ነገር ስል ይህ እስካሁን ድረስ እትዬ እያልኩ ነው የምጠራሽው፣ ማለትም ቅድስት መልሷን ትነግራታለች ለመሀሌት። መሀሌትም እንግዲህ በመቀጠል ከዚህ ልውጣልሽ እንጂ አንቄ ነው የምደፋሽ በማለትም መሰጠታለች። ከዚህ በፊት እንግዲህ እንዳያችሁት ምሳሌን ልታንቃት ልትገላት ነበርና ግን ደግሞ ፈጣሪ አተረፋት። እናም እንግዲህ በጣም ነው የሚገርመው። የማሪት ታስራ እንኳን ታፍና፣ እንደዚህ ታፍና እንኳን ምንም ምላሷ ሊሞት አልቻለም። በጣም ነው የምትናገረው። በጣም ነው ደግሞ ጥፋቷን አላምን ብላ የምትከራከረው። በጣም በሚገርም ሁኔታ ቅድስት ደግሞ እያላገጠችባት ትገኛለች። እና ባለፈው ደግሞ ክፍል እንዳያችሁት ምግቡን ጨውና አብዛበት እንዲያለች ደግሞ ቅድስት እንግዲህ ከምሳሌ ጋር እያወሩባት ነበረ ነበረ ማለት ነው። በጣም ነው የሚያዝነው ምክንያቱም ማህሌት ይገባታል። በጣም ክፉና ጨካኝ ሴት ናት ማለት ነው። ያው ክፉና ጨካኝ ሆና ነው መሰራው። እናም እንግዲህ በጣም በሚገርም ሁኔታ እኔ በጣም ደስ ያለኝ ዝናን ሲወስዱት ነው ማለት ነው። ያንን እንግዲህ የተጠቀሙበት ምክንያት ዝና ያው የሆነ ቦታ ሲጠሩት ቀጥ ብሎ በባዶ እንደማይመጣ ያውቃሉ። ጋርዶቹ አሉ። እንደገና ደግሞ መሰራ ይይዛል ና በጣም ከባድ ነው እሱን ሉላ እንግዲህ አንድ ክላስ ላይ ይገኛሉ። እንግዲህ ሉላዬ አፍቅረሽ ታውቂያለሽ እንደ በማለትም ለሉላ ትጠይቃታለች። ዳጣ እንግዲህ ዳጣ እንኳን ልታፈቅር ይቅርና የቤተሰቦቿ ፍቅር ነው እስካሁን ድረስ ልቧ ላይ ያደረውና እኔ በጣም አንቺ በጣም መስዋዕት የምትከፊለት ሰው ማን ነው? በማለትም ሉላ ትጠይቃታለች። ዳጣም እንግዲህ በመቀጠልም እኔ ለቤተሰቦቼ ለህቴ እንዲሁም ደግሞ ለውሃ ልከፍላቸው እችላለሁ በማለትም ትነግራታለች። አንቺ የቤተሰብ ፍቅር ነው እየጎደለሽ፣ አንቺ የቤተሰብ ፍቅር ነው ያጣሽው ግን ደግሞ ፍቅር ሁሌ በጣም እሱን ስታስቢ፣ ደወለልኝ አልደወለልኝ ብለሽ ስልክሽን ስታይ እያለች ታብራራላት። ቀጠል እና እንዲህ እሱን ምግብ ምግቡላ አይበላልሽም በማለትም ትነግራታለች። እንግዲህ ምስኪን ወላ ዛራ ነው ይበላልኛል፣ እንደ ምን ተሾፋልሽ? እንዴ ማለትም መሰጣታ አድርማን ነው። ግን ደግሞ ሉላዬ እኔ ላንቺ ሚዜሽ ነዋ መሆኖ በማለትም ተጠይቃታለች። እንዴ ቃል ቃል ነው ሚዜ ነሽ በማለትም ሉላ ታበሰራት አለች። ግን ደግሞ መቼ እንደሚሆን አይታወቅም። ይሄንን ዝና ቦታ ስናስገባው ነው የምንጋባው በማለትም ሉላ ለዳጣ ተነግራታለች። ግን እውነት ነው ዝና እያለ ሞገስ እና ሉላ ተጋብተው በፍጹም በፍጹም አይኖሩም ማለት ነው። አንድ ላይ ሁላ ሊያያቸው አይፈልግም እንኳን ሲጋቡ ማለት ነው። እና በጣም በሚገርም ሁኔታ ሉላ ሞራኗ በጣም ተጎድተዋል ማለት ነው። እስካሁን ድረስ ዝና ባደረገባት ነገር ማለት ነው። እና ከዚህ በኋላ እንግዲህ እሱን ከታሰረ አሁን መድብል ካያዙት ለእኛም እረፍት ነው፣ በማለትም ሞገስ ለሉላ ይነግራታል። እና እኛ በነፃነት መንቀሳቀስ እንችላለን፣ ግን ደግሞ ያው የእሱ ጋርዶች ስላሉ ትንሽ መጠንቀቅ ያስፈልገናል፣ በማለትም ለሉላ ሚስቱ ይነግራታል። በጣም እንግዲህ በሚገርም ሁኔታ በጣም እንግዲህ በሚገርም ሁኔታ ሉላን እየደወለ አስራ ሁለት ጊዜ ጠይቃታል። በልተሻል፣ ጠጥተሻል፣ ተኝተሻል ወይ በማለት ሞገስ እንግዲህ ከቤት ባይሆንም በወጣበት ራሱ ወጣ ብሎ ውጭ ላይ ሆኖ እራሱ እየደወለ ይጠይቃታል። ሉላም እንግዲህ እሺ ጨረሳችሁ ወይ ብሩኬ ተገኘ ወይ በማለትም ትጠያይቃለች። በጣም በጣም እንግዲህ በሚገርም ሁኔታ እኔ ወንድሜን ሳላገኝ ነቅንቅ ማለት የለም በማለትም ሞገስ ቁርጥ አቋሙን ለመድብል ነግሮታል። እንግዲህ ወንድማችሁን እንግዲህ ወንድም መከታ ነው የሚባለው እንዲ ነውና መድብል እንግዲህ ወንድሙን ለማግኘት ዝናን ጀግናው ዝናን እንግዲህ ይዞት እንግዲህ ሊያግተው ወስዶታል። በጣም በጣም ነው የሚገርመው፣ ምክንያቱም ጉልበተኛ ስለሆነ ዝና በፍጹም አይያዝም ነበረ። በዚህ ሁኔታ ባይወስዱት ይሄንን ይሄንን ብልሃታቸው ተጠቅመው ባይወስዱት ኖሮ በፍጹም ችለው አይወስዱትም፣ በፍጹም ደግሞ አይሄድላቸውም ነበር። ግን ደግሞ አሁን ሶስት ሰው እነሱ ሶስት ሰው አገቱ ማለት ነው፣ ያው ሳያስቡት እናም እንግዲህ ኤፍራታ እሷ የሚደረግባትን ነገር እያወቀች አይደለም። እሷ እያው እየሰራች ያለችው ገንዘብ እንደምታገኝ ብቻ ነው። ግን ደግሞ እህቷን እንዳገታት መድብል አታውቅም። እሷ ምን የምታውቀው ታሪክ የለም ማለት ነው። ምክንያቱም ታውቃለህ ወይ ያለችበት ስትለው፣ ኧረ በፍጹም ምን ያላውቅም እያል እየመለሰላት ያለው ማለት ነው። እና እንግዲህ እህቷን አግቶ እሷንም እንደገና ሌላ ስራ እያሰራት ነው። አያቸዋል ጋይስ አዩ እና በጣም ነው እኔ ኤፍራታ በጣም ታሳዝናለች። አሁን ማለት ነው መድብልን እያገዘችው ነው፣ ግን ደግሞ ለመድብል ብታግዘው፣ እህቷን ደግሞ አስሮባታል ማለት ነው እና ለዝና ደግሞ እኔ እህቴ አይደለችም ያክስቴ ልጅ ናትን በማለት ዋሽተዋለች በባለፈው ክፍል ላይ ማለት ነው። የዋሸችበት ምክንያት ይኖራታል አይታወቅም። የዋሸችበት ምክንያት ምን እንደሆነ አይታወቅም። ምክንያት ይኖራታል ግን ደግሞ እህት ያደለችም በማለትም ለዝና ነግረዋለች። እናም እንግዲህ በጣም ነው። አንድ አይነት ናችሁ ምናምን በማለት ሞራኗ ላይ እየተጫወተባት ነበረ። ግን ደሞ እሷ አትሰማውም። ለምን የምታረገውን እና የምትሰራውን የምታቅ ልጅ ናት ማለት ነው። እንደ ብዙ ጊዜ እንደ መሀሌት አላለችም። ኤፍራታ በጣም ጎበዝ ልጅ ነው። ግን ደግሞ በዚህ በአሁኑ ሰዓት ደግሞ ለመድብል እንግዲህ እያገዘችው ትገኛለች። ለገንዘቡ ብቻ ሳይሆን የሆነ ስሜት ያላት ይመስላል ኤፍራታ። ማን ነው እናንተን ደግሞ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። መድብልና ኤፍራታ ቢፋቀሩ ማለት ነው እና እሱም ራሱ ለእሷ በጥሩ እንትን አለው። ያው ወንድሙ ፍለጋ ቢሆንም ማለት ነው እና በጣም እኔ ደስ ያሉኝ በጣም የመድብል የወንድም መከታ ወንድምነት ማለት ነው። የሱ እንትን በጣም እኔ ደስ ብሎኛል። ውድና የተከበራችሁ የኔ ዩቲዩብ ተመልካቾች፣ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ላይ ቻናል አዲስ ሆን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም አበረታቱኝ። እስከ ቀጣዩ ክፍል ድረስ ቸር ቆዩልኝ።